እናንተ አልሰማም አላችሁኝ እንጂ እኮ የእኔ ልዕልት ሁልጊዜም አንደኛ ናት፣ ሁልጊዜም ቆንጆ ናት ብዬ ደጋግሜ ተናግሬያለሁኝ። አትሰሙኝም። ሀይ ምዬ የኔ ጨረቃ የኔ እንቁ የነጠንፌ ራስ ምታት የሚዲያው መሪ ውዶች፣ የዛሬ የሆነ ቦታ ዞር ዞር ስል የዛሬ ይሁን የቆየ ፎቶ ይሁን አገኘኝ በጣም የሚያምር ፎቶ የሀይ ምዬ ማለት ነው ግን እኔ ዛሬ ነው ያዩትኝ ይሄን ፎቶ። ከዚህ በፊት አይቼ አላቅም። በእርግጥ አዲስ ፎቶ ይመስለኛል ግን እንዴት እንደሚያምር ሀይሚ አታምርም ለምትሉ በደንብ ፎቶዋን እዩትና ከዛም በኋላ ማማሯን አለማማሯን ከፎቶ ታዩታላችሁ ማለት ነው። ስም አጥፊ አትሆኑ። ዝም ብላችሁ ከመሬት ተነስታችሁ የሰውን ስም አታጥፉ። ምንም አላችሁ? ምንም በቃ። ሀይሚን ለማሸማቀቅ እንደሆነ ሀይሚን ከነበረችበት ቦታ ወደኋላ ለመጎተት እንደሆነ ተረድተናል፣ አውቀናል፣ ገብቶናል። ሶ ብዙም አትንጫጩ ለማለት ያክል ነው። ብዙም አትንጫጩ። ሀይሚ የግኔኒ ቅምጥል በጣም ነው የምታምሪው። ማንንም አትስሚ በምታደርጊው ነገር። በዛ አጋጣሚ ግን የብሩኬና የሀይሚው ትክክለኛ ወዳጆች መሮናል በቃን፣ ታርቃችሁ በፍቅር ኑልን ብለዋል። የሆነ ቦታ ሰምቼ ነው ይችንም በዛው መልእክት ላስተላልፍ ብዬ ነው እና ኑልን በፍቅር ተስማምታችሁ። ኧረ እንዲያው በመድሃኒ ያለም በእመቤቴ ብለው ለምነዋችኋል። ብሩኬና ሀይሚ እውነት ይሄንን መልእክት የሚደርሳችሁ ከሆነ ታርቃችሁ በሰላም ኑልን። እናንተ መታችሁ ድራማ ነው አላችሁንም፣ ምንም አላችሁ። አሁንም እኛ ለእናንተ መቼም አንቀየርም እስከ መጨረሻው አብረነን እጅ ለእጅ ተያይዘን በሚል አቤቱታቸውን አቅርበዋል። ትክክለኛ ወዳጅ የሆኑት ማለት ነው። እና አስመሳይ አፍቃሪዎች ደግሞ ተቀምጠው ነገር እየጎረጎኑ ነበረ። ምን አገባን እኛ ስለነሱ አይመለከተንም። ግን ብሩኬና ሀይሚ ታርቃችሁ ብትመጡ በጣም አሪፍ ነው። ምክንያቱም የሆነ ጭቅጭቅ ሲበዛ ይሰለቻል። አንዳንድ ጊዜ ደግሞ ፍቅር ጣልጣል አደርጉበት። ምንድን ነው እንዴ? ሀይ ብዬ ብሩኬ ትላላችሁ። ላይክ ሼር አድርጉ። ለልዕልቷ ውበት ስንት ይሰጣት? ስንት ከስንት ይሰጣት? እኔ አስር ከአስር ምንጊዜም የማይቀነስ ማለት ነው።